ለዓለማችን የባህር በር እንቅስቃሴ ወሳኝ ከሆኑ መስመሮች መካከል አንዱ ቀይ ባህር ነው። አጉር አፍሪካን እስያንና አውሮፓን የሚያገናኘው ቀይ ባህር የዓለም የንግድ እንቅስቃሴ ወሳኝ መስመር አድርጎታል። ቀይ ባህር ባለው ከፍተኛ የጂኦፖለቲካ አሰላለፍን ጨምሮም የኢኮኖሚና ፖለቲካ የጠቀሜታው ምክንያት ተፎካካሪ ሀገራት ተጽዕኖቸውን ለማጠናከር በከባቢው ፉክክር ውስጥ አሉ። ከዚህም ባሻገር ከባቢው ለአሸባሪዎች የሽብር ጥቃት የተጋለጠ በመሆኑም ሀገራት ለንግድ እንቅስቃሴያቸው ደህንነት መረጋገጥ የጦር አቅሞቻቸውን የሚጠቀሙበት ነው። የቀይ ባህር ብለህ የምትጠራውን አካባቢ ወደ ቀጥታ ወደ ስዊስ ካናል የሚወስደውን ከታች ደግሞ ከህንድ ባህር ጋር የሚገናኘውን ወደ ላይ ስትሄድ ወደ ሜዲተራኒያን ባህር እሱን አያይዘ ስትመለከተው ከፍተኛ የሆነ የወንበዴዎች መፈንጫ አካባቢ ነው። የሶማሌ ፓይረቶችን ልትመለከት ትችላለህ። በዛ በኩል የሁቲ የሁቲ ጀመል ላይ ያሉትን ልትመለከታቸው ትችላለህ። ቀጠናው ያልተረጋጋ አካባቢ ነው። ታላላቆቹ መንግስታት ብለህ ልትጠራቸው ወይም ደግሞ ኢመርጂንግ ፓወር የምንላቸው ይህንን ቀጠና ለመቆጣጠርና ከቀደም ከጠቀስኩላ አካባቢዎች የሚነሱ ዓለም አቀፍ ስጋቶችን ለመቆጣጠር ብዙ ጥረት አድርገዋል። አሜሪካኖቹ፣ እንግሊዞቹ፣ አውሮፓዎቹ በሙሉ ጃፓንን ብትመለከት እና ቱርክ፣ የመን፣ ቱርክ፣ UAE ሌሎችም አሉ። ዋነኝነት ለምድነው እንደዚህ ያላቸው ስትላቸው ይሄንን ቀጠና ግን አልቻሉትም። እውነታው ወዲህ ነው። የወታደራዊና የሰላም ማስከበር ሚናን ለመወጣት ቀጠናውን በሚገባ ለምትረዳው ኢትዮጵያ ይህን ከባቢ መቆጣጠር ለቀጠናው አልፎም ለዓለም አቀፍ ማህበረሰብ እንደ እንደድል የሚታይ አድርገዋል። እነዚህን አካባቢዎች በደንብ የሚያውቅ ፓወር ማን ነው ብለህ ስትጠራ የኢትዮጵያ ኃይል ይመጣልሃል ማለት ነው። ኢትዮጵያ ቀጠናው ላይ ያላት ተደማጭነት፣ ያላት የሚሊተሪ እና ሌሎችን ፕሬዘንሶች ቀጠናው ላይ አዲሽንል ነገር ሊፈጥር ይችላል ነው። ለምሳሌ የዛሬ አራትና አምስት ዓመት በፊት ነው መሰለኝ መላው የአረብ አካባቢ ከኛ ጎረቤት ጨምሮ እነ ሱዳን እነ ግብፅን ጨምረ የመን ላይ ያወጁት ጦርነት ነበረ። በምን ተጠናቀቀ? ውጤታማ አልሆነ ነው። ግን እንደ ኢትዮጵያ አይነት አካባቢውን የሚያውቅ ጠንካራ ሚሊተሪ የጥሩ የሆነ የመዋጋት ሜንታሊቲ ያለው እና እንደዚህ አይነት ነገሮችን የመቆጣጠር አቅም ያለው ሰራዊት እዛ አካባቢ ላይ ቢመጣ ጥቅሙ ለኢትዮጵያ ብቻ አይደለም። ኢንተርናሽናል ትሬዱ ልትቆጣጠሩ ትችላለ ማለት ኢትዮጵያ ባለፉት ሶስት አስርተ ዓመታት ያጣችውን ቀይ ባህርን ለማስመለስ ለዓለም አቀፉ ማህበረሰብ ግልጽና የማይቀየር አቋሟን አሳውቃለች። ከሰሞኑን በሕዝብ ተወካዮች ምክር ቤት ፊት ቀርበውም የቀይ ባህር ጉዳይን በሚመለከት የኢፌዴሪ ጠቅላይ ሚኒስትር ዶክተር አብይ አህመድ በሰጡት ምላሽና ማብራሪያ ኢትዮጵያ በቀይ ባህር ጉዳይ ላይ ያላትን አቋምና የተጓዘችባቸውን ርቀት በግልጽ አሳይተዋል። በጉዳዩ ላይም ከጎረቤት ሀገራት ጋር ከመነጋገር እስከ ባህር ኃይል ማደራጀት የደረሰ የባህር በር ፍላጎትና አቅምን ያንጸባረቁበት ነበር። ኤርትራ ስመላለስ አስመራን ካየሁ በኋላ ከክቡር ፕሬዚዳንቱ ጋር አሰብ መሄድ ፈልጋለሁ ብዬ አሰብ ሄጄ ነበረ። አሰብ ባህሩ ጋ ቆመ ያወራነው ምንድን ነው? ስለ ፖርት ነው። ተመልሳችሁ ማየት ትችላላችሁ። የት? ኤርትራ ምድር ውስጥ። ሶስተኛ የመደመር ትውልድ መጽሐፍ ላይ በግልጽ ጂኦ ፖለቲክስን አስፍሬ የአሰብ ጉዳይ አስቀምጬ ለኤርትራ ባለስልጣናት በስጦታ ልኬላቸዋለሁ። ሚስጥር እኮ ያቁታል። ለሁሉም ልክ ይላቸዋል። አራተኛ፣ እናንተ የምታቁት የዛሬ ስድስት ዓመት አምስት ዓመት ባህር ኃይል አቋቁመናል። እና ምን እዚህ ውስጥ ንማኝ ነው? ባህር ኃይል አቋቋም ነው። በእርግጥ ኢትዮጵያ ቀይ ባህር ላይ ስታማትር የመልማት ፍላጎትን በመያዝ ነው። ይህ ደግሞ የሚገለጸው በዜጎች የኑሮ ደረጃ የሚለካም ለውጥን ማምጣት የሚያስችል ግቦችን ስታሳካ ያደርጓል። ለዚህም ነው በባህር በር ክፍያዎች በቢሊዮን ዶላሮችን እንዲሁም በተለዋዋጭ የባህር ላይ ወንብድና በቀጥታ መወሰንና መከላከል በማትችለው የወጪና ገቢ ንግዷ ላይ ፍላጎትን ማሳየት የጀመረችው ኢትዮጵያ በርከት ካሉ ጎረቤት ሀገሮች ጋር ስለምትዋሰን ድንበር ስለምትጋራ ኢትዮጵያ ሴንትራል ማዕከላዊ መሆን አለባት፣ ቁልፍ መሆን አለባት የሚል ሀሳብ ነው የመጣው። ያንን ለማድረግ ደግሞ እኛ ብዙ ሆምወርኮች መስራት አለብን ማለት ነው። ቅድም እንዳልከው በተለይ ልማትን ለመግፋትና ያ ልማት አልቲሜትሊ አላማው ምንድን ነው? እያንዳንዱን ዜጋ መለወጥ መቻል አለበት። መለወጥ መቻል ማለት ደግሞ ምንድን ነው? መለወጥ መቻል ማለት ካለበት የኢኮኖሚክ ስታተስ ወደ ከፍታ መሆን ሆኖር አለበት። ብዙ አይነት ነገሮችን ያተርፍላል እንደ ሀገር ማለት ነው። ስትራቴጂካሊ ኢትዮጵያ 130 ሚሊዮን ያለው ህዝብ ነው። ከአፍሪካ ጠንካራ ኢኮኖሚ ያለው ሀገር ነው። በብዙ መንገዶች ስትከታተለው የቀይ ባሕር የመውጣት ከዓለም አቀፍ ጥቅም የተውበት በዘለለ ለኢትዮጵያ ማለት የሰርቫይቫል ጉዳይ ነው። የሰርቫይቫል ጉዳይ እንደመሆኑ መጠን ኢትዮጵያ ሰርቫይቭ ለማድረግ ማንኛውንም ነገር ታደርጋለህ። አ ውሃ ውስጥ ብገባ ብትታፈን የቻልከውን ነገር ታደርጋለህ። አፍህ ቢታፈን አፍህን ለማስለቀቅ መተንፈስ እንድትችል ብዙ ነገር ልታረግ ትችላለህ። ሶ ብዙ ነገር ማድረግ ይቻላል። ግን የኢትዮጵያ መንግስት ቢከተለው ጥሩ ሊሆን የሚችለው የዲፕሎማሲው መንገድ አዋጭና ትርፋማ ነው ብዬ አስባለሁ። ከቀይ ባህር አካባቢ ርቀው የሚገኙ ሀገራት ጥቅማቸው ለማስከበር እና በአካባቢው የጦር ሰፈር በማቋቋምና የባህር ኃይላቸውን በሚያሰማሩበት አካባቢ ኢትዮጵያ የቤተ መልካች የሆነችበት ጊዜ ወደ ማብቃቱ ተቃርቧል። ትናንት የባህር በሯን በታሪክ አጋጣሚ ያጣችው ኢትዮጵያ በትውልድ ጥያቄ ነጓ አንብሮ ለማድረግ አይነክ የሚመስለውን ጥያቄ ለዓለም አቀፉ ማህበረሰብ አጀንዳ ማድረግ ችላለች።